እኔ እኮ አህሙና ፈኪ ሲገናኙ አንዳንድ ጊዜ ካሜራ ፊት ራሱ መሆናቸውን ይረሱታል ማለት ነው። በእውነት ትክክለኛ ፍቅር እኮ እንደዚህ ነው፣ የነበሯችሁበትን ሁሉ ትረሳላችሁ። አህሙና ፈኪም እዩቸውማ፣ ካሜራ ፊት ራሱ መሆኑን ሁሉ ነገራቸውን እየራሳሉ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምናላችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላም ሰላም፣ ክርስቲያኑ ገኖች እንዴት ናችሁ? የረመዳን ስራ እንዴት አድርጎ ይዟችኋል? የመዳም ቅመሞችዬ ደግዬ ናችሁ ወይ? እንግዲህ ዛሬ በአዲስ ቪዲዮ መጥቻሉ ማለት ነው። እሱም አህሙና ፈኪ እንግዲህ አህሙ ሰፕራይዝ አድርጓታል ማለት ነው። አባያውን እንግዲህ ገዝቶላታል። ያው የገዛው በሱ ብርም ባይሆንም ያው እንግዲህ መዳም ቅመሞች ለሁሉ ተራፊ አይደላችሁ ፈኪን ስላለበሳችሁልን እጅግ አድርገን እናመሰግናለን። ፈኪን እንግዲህ መቶ ሺህ ስትገቢ አባያ እገዛልሻሉ ብሏት ነበር። የውመቶች ስላልገባች አህሙ ባይገዛላትም የመዳም ቅመሞች ስለገዛችሁላት ግን እጅግ አድርገን እናመሰግናለን። የእኛ የመዳም ቅመሞች ለሁሉ ተራፊዎች ማለት ነው። እንግዲህ አህሙና ፈኪ ከመጀመሪያው ጀምራችሁ እንግዲህ አይታቸኋቸው ከሆነ በጣም እውነተኛ ደስታ ነው ፊታቸው ላይ ያለው ያለው ማለት ነው። በነገራችን ላይ አህሙና ፈኪ ካሜራ ፊት ራሱ መሆናቸውን አንዳንድ ጊዜ ይረሱታል ማለት ነው። አስተውላችኋል? ሁለቱም በቃ ሁለቱም አንድ አይነት ናቸው ማለት ነው። ሁሉን ነገር በቃ ይረሱትና ወደ ትክክለኛው ማነሳቸው የገቡና ካሜራ መኖሩ ራሱ አንዳንድ ጊዜ ትክክለኛ ፍቅር ሁለቱም ላይ ያለ ሳያገረሽባቸው አይቀርም መሰለኝ። እንግዲህ በአዲስ ነገር መጥተው ዛሬ ደግሞ እንግዲህ ፕራንካ አረጋታለሁ ብሎ ነበር። እንግዲህ ለኦደንስ ሹክ ብሎ ነበር መኪና ላይ እንግዲህ ለአንቺ አይደለም ይሄ ለመወዳት ልጅ ነው እያለ እንግዲህ ሲያስመርቅ ምናምን ነበረ። ምርቃቱ ያው የመረቀችው ወደ እሷ ሳይገባ አይቀርም። እንግዲህ ሀላል ያድርግላችሁ ነው የምንለው። ግን በትክክል አህሙ ማለት ነው ድምቀቱ ፈኪ ናት። የአህሙ ድምቀት ፈኪ ናት። ጽዋቸው እስኪ ፍክት እኮ ነው የሚሉት። በቃ ሁለቱ በአንድ ላይ ሲሆኑ ሱብሃንላ ሁሉ ነገር ይጨምርባችኋል ማለት ነው። ጠይም ሁሉ ነገሩ በቃ ደስታ በደስታ ሳቅ በሳቅ ፈኪማ እንደ ሕፃን ምናምን ያረጋታል አሞጋ ስትሆን ማለት ነው። በእውነት በጣም ደስ የሚል እንትና ያላችሁ፣ ያኔ ቁርኝትና ያላችሁ። አንዳንድ ጊዜ ያው ትክክለኛ ደስታ የምትወድ ሰው ጋር ሲሆን ነው የሚመጣው። እና ፈኪም ከአህሙ ጋር ስትሆን አህሙ ደግሞ ከፈኪ ጋር ሲሆን ትክክለኛ ይደምቃሉ። በቃ የአህሙ ድምቀት ፈኪ ናት፣ የፈኪ ድምቀት አህሙ ነው ማለት ነው። እንግዲህ አባያው ደስ የሚል አባያ ገዝታለች። ፈኪ ግን ብልጣ ብልጥ ነገር ናት ለምን አትሉም አህሙ እንግዲህ ለኢፍጣር ፕሮግራም ቱታ ገዝቷል እና እየጠገመችው የአህሙን አይነት ነው ማለት ነው። ለምን ድምቅ ፍክት እንዲሉ ማለት ነው። ይሄ ይፍጣር እንግዲህ መቼ ነው፣ መቼ ነው የምናያቸው ማለት ነው። እንግዲህ በጠገም ነው የምንመጣው፣ የገዛሁትም ይሄንን አስቤ ነው ብላ ቃል አስገብተዋለች። እንግዲህ ጠግመው እንደሚመጡ አባያ ና ቱታ ማለት ነው። ጠግመው እንደሚመጡ ውበት ደፋባቸው በሉ ጠግመው ማ ሲመጡ እንዴት ደስ ይላል። በዓላ ብቻ እንግዲህ ድምቀቶች ናቸው። ብዙ ኮሜንታተሮች ደግሞ ኮሜንት ላይ ደግሞ ሲክል ወይ ደስ ይላል፣ ኮሜንት ደስ ይላል በእውነት እኛ ኮ ኮሜንታተሮች ባንኖር በእውነት ምን ይበቃቸው ነበር እነሱ ጋር ማለት ነው። እናጋባቸዋለን፣ እናፋታቸዋለን፣ ምን እንላቸዋለን። አሁን ደግሞ ሐላል ሐላል ሐላል ሐላል ሐላል ሐላል እያላቸው ነው። አላያድግላቸው ሁለቱም እኮ ከልባቸው እንትን ይላሉ፣ ይፈላለጋሉ። ምን አሳወቀ? አንቺ እንዳትልኝ ደግሞ ያስታውቃል። እወትማ ፈኪውን ከብዙ ወንዶች ጋር ትመጣለች፣ ግን ያንን ያህል አይደለም እንትኗ። አህሙም እንደዛው አህሙ። በስንት ወሮ ነው ይሄ ደስታ የተመለሰው ማለት ነው ለፈኪ ፈኪጋ ከተለያየ ጀምሮ ከብዙ ሴቶች ጋር ሲመጣል ሀታ ነከነ ባጋ ይመጣል ምናምን፣ ግን ይሄ የፊቱ ኑር ይሄ የፊቱ ፈገግታ አልነበረም። ከፈኪጋ ጋ ሲሆን ግን እሱም ለእሷ ድምቀት ነው፣ እሷም ለሱ ድምቀት ናት ማለት ነው። ሁለቱም ድምቀቶች ናቸው። ስለዚህ መለያየት የሌለባቸው ሰዎች ናቸው ማለት ነው። እንግዲህ ሰርፕራይዝ አባያው እንግዲህ እንዲያሰበችው ተገዝቶላታል ያወጣሹ እንግዲህ የመዳም ቅመም ደግሞ የገዛሹ የመዳም ቅመም በወጣ ተካሽ፣ የኛ የመዳም ቅመሞች እኮ ቸር እኮ ናችሁ። በእውነት ቸር ቸር ቸር፣ እንኳን ለፈኪና ለሌሎቹም ስታደረጉ ቆይታችሁ ይለን አብሽሩ። ለማንኛውም በውሃ ይለቅ በውሃ ይለቅ በውሃ ይለቅ ብያለው። ፈኪዬ የኔ ቆንጆ የኔ ጠንበለል የሴቶች በላይ የሴቶች የራስ ምታት እንግዲህ እምር ፍክት ፍክት ክት በኝ ማለት ነው። እንዳው ቤተሰብ ለዚህ ለቤት አዲስ ከሆናችሁ እስኪ ሰብስክራይብ አድርጎ ሸርም አድርጎ አትሞቱም። ሞቱም እኮ በቃ፣ እስኪ አስራ አምስት ሺህ አስገቡኝ ማለት ነው። አስራ አምስት ሺህ አስገቡኝ። የቀረ እኮ ስንት ሰው ነው? ውስን ሰው ነው። እና ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ አድርጎ፣ ወዳችኋለሁኝ። አላህ ይገዘን ሁላችንንም።